ሰላም ሰላም፣ የተወደዳቸው የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ፓስተር እንድርያስ ነኝ። ዛሬ እግዚአብሔር በቃሉ ያስተምረናል፣ በቃሉ ይናገረናል። አጭር ጸሎት እንጸለያለን። ቅዱስ አባት ወይ ተባረክ። ስለዚህ መልካም ጊዜ እናመሰግናለን። ለሰሚ ጸጋ እንድትሰጥ ለእኛ ደግሞ ለምናገለግለው ደግሞ ጸጋን እንድታበዛለን። ተባረክ። በቃልህ አንጸን፣ በቃልህ ባርከን። ተባረክ በኢየሱስ ክብር ለኢየሱስ ሲሆን ዛሬ ከኔ ጋር የምንማረው ወይ ደግሞ እግዚአብሔር በልቤ ላይ ያስቀመጠው እግዚአብሔር ታማኝ ነው በሚል ነው። ክብር ለኢየሱስ ሲሆን እነዚህን አሁን የማነብላቸው ጥቅሶች እግዚአብሔርን በቃ እንድንወደው የሚያደርግ አንደኛው ባህሪ የሆነው ስለ እግዚአብሔር ታማኝነት ነው። ክብር ለኢየሱስ ሲሆን የእግዚአብሔር ታማኝነት ጊዜያዊ አይደለም በነፋስ እንደሚላወጥ የባህር ማዕበል ተለዋዋጭም አይደለም። መጽሐፍ ቅዱስ በጣም አጠንክሮ የሚናገረው እውነት ቢኖር የእግዚአብሔር ታማኝነት ነው። ክብር ለኢየሱስ ሲሆን ምህረቱ፣ በጎነቱ፣ ፍቅሩ ተጠቃሎ የሚገኙ በዚህ ባህሪ ውስጥ ነው። እግዚአብሔር ይመስገን ታማኝነቱን መቼም ቢሆን አይቀነስም። እግዚአብሔር ይመስገን አያቸው የእግዚአብሔር ታማኝነት ሲገባን ወገኖች የእግዚአብሔር ታማኝነት በእርግጠኝነት መረዳት ከቻልን ብቻ ነው ህይወታችን ያለ መናወጥ ጸንቶ የሚቆመው። ክብር ላይ ኢየሱስ ይሆነ። የእግዚአብሔር ቃል እንደዚህ ይላል በአንደኛው ቆሮንቶስ ምዕራፍ 10 ላይ ቁጥር 13 ላይ እንደዚህ ይላል፣ በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባቸውም። እግዚአብሔር ታማኝ ነው። ስለዚህ ከምትችሉት በላይ እንድትፈተኑ አይተዋችሁም። ነገር ግን በምትፈተኑበት ጊዜ ፈተናውን መታገስ እንድትችሉ መውጫ መንገዱን ያዘጋጅላቸዋል ይላል። እግዚአብሔር ይመስገን። እንግዲህ በዚህ በአንደኛ ቆሮንቶስ ምዕራፍ 10 ላይ ከአንድ እስከ 13 ላይ ያለውን ሀሳብ ስናነባው ይሄ ጥቅስ ሬ ጳውሎስ በቆሮንቶስ ጉባኤ ያሉ ክርስቲያኖች ላይ እየጻፈው ደብዳቤ ነው እና በዚህ ምዕራፍ ላይ ጳውሎስ የጥንት እስራኤላውያኖችን ታሪክ በማንሳት ለቆሮንቶስ ክርስቲያኖችን የማስጠንቀቂያ ምሳሌ እንደሚሆናቸው የተናገረበት ክፍል ነው። እዛው ላይ ምዕራፍ 10 ላይ ቁጥር 11 ላይ ስናየው እንደዚህ ይላል ይህ ሁሉ አለ ምሳሌ ይሆን ዘንድ በእነርሱ ላይ ደረሰ፣ የዘመናት ፍፃሜ የደረሰብንን እኛን ለማስጠንቀቅ ተጻፈ ብሎ ጳውሎስ ይናገራል። ጳውሎስ እስራኤላውያኖችን ያጋጠማቸውን የተለያዩ ፈተናዎችን ዘረዘረ። ከእነዚህ መካከል አንደኛው ስለ ጣዖት አምልኮ፣ ስለ ዝሙት፣ ስለ ተለያየ ነገር ይናገራል። ከስድስት እስከ አስር ባለው ቁጥር ላይ ማለት ነው። ስለዚህ አንዳንዶች እስራኤላውያኖች ለፈተናው እጅ ሰጠዋል እያለ ይነግራቸዋል። ስለዚህ እናንተ ክርስቲያኖች ከእስራኤል ምሳሌ በመማር አላቸው ከልክ በላይ በራሳችሁ ልትተማመኑ እንደማይገባ ነው ጳውሎስ እያሳስበ በራሳችሁ እንዳትተማመኑ እያለ ጳውሎስ ይህን ነገር ያሳስባቸዋል። መቼም ቢሆን በፈተና እንደማይወድቁ ሊያስቡ እንደማይገቡ ነገራቸው። ለዚህ ነው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ላይ ቁጥር 13 ላይ በመጽሐፍ ዋስትና ይሰጣቸዋል ከማንኛውን ፈተና መውጣት እንደሚችሉ አንደኛ ቆሮንቶስ ላይ ቁጥር 13 ላይ ይነግራቸው በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም። እግዚአብሔር ታማኝ ነው። ስለዚህ ከምትችሉት በላይ እንድትፈተኑ አይተዋችሁም። ነገር ግን በምትፈተኑበት ጊዜ ፈተናውን መታገስ እንድትችሉ መውጫ መንገዱን እግዚአብሔር ያዘጋጅላችኋል አላቸው። ክብር ለኢየሱስ ይሁን። እግዚአብሔር ታማኝነቱን የሚያሳይን ወገኖች ከእኛ መልካምነት ስራ የተነሳ ሳይሆን እንዲሁ በጸጋው እንደሆነ መመልከት አለብን። እግዚአብሔር ይመስገን። ሃሌሉያ። ዘዳግም ላይ ያለውን ላንብብላቸው። ዘዳግም ላይ ሰባት ላይ ቁጥር ዘጠኝ ላይ እንደዚህ ይላል አምላክ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙንም ለሚጠብቁት ቃል ኪዳኑንና ምሕረቱን እስከ ሺ ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ ይላል መጽሐፍ ቅዱስ። እግዚአብሔር ይመስገን፣ አሜን። ቃል ኪዳኑንና ምሕረቱን እስከ ሺ ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ ይላል። ኢየሱስ ጌታ ነው ወገኖች። እግዚአብሔር ታማኝ አምላክ ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር የእግዚአብሔር ታማኝነት በምን በምን ይገለጣል ካልን አንድ አምስት ነገሮችን ቶሎ ብዬ ላሳያቸውና እንጸልያለን። ክብር ለኢየሱስ ይሁን። እግዚአብሔር ታማኝ ነው ስንል አንደኛ አንደኛ ቃሉን የሚፈጽም ማለታችን ነው። እግዚአብሔር ታማኝ ነው ስንል ቃሉን የተናገረውን ቃል የሚፈጽም ማለት ነው። ወይም ወይም ቃሉን በመጠበቅ ታማኝነቱን ያሳያል ማለት ነው። ወይም ደግሞ በሌላ አረዳድ ከአፉ የወጣውን ቃል የማያጠፍ ማለት ነው። ክብር ለኢየሱስ። ሲሆን እግዚአብሔር ታማኝ ነው ስንል የተናገረውን ቃል የሚፈጽም ማለታችን ነው። ለዚህ ነው የእግዚአብሔር ቃል በመዝሙር 89 ላይ ቁጥር 34 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ኪዳኔን አላፈርስም ከአፌ የወጣውንም አላጥፉ አለ። ኪዳኔን ምን አላርግም? አላፈርስም። ከአፌ የወጣውን ቃል አላጥፉ እፈጽመዋለሁ አለ እግዚአብሔር። ክብር ለኢየሱስ ይሁን። በዛ ሁሉ ቆም ምዕራፍ 23 ላይ ቁጥር 19 ላይ ደግሞ ሲናገር ይዋሽ ዘንድ እግዚአብሔር ሰው አይደለም፣ ይፀፀት ዘንድ የሰው ልጅ አይደለም። ተናግሯል ተናግሮ አያደርግምን? ተስፋ ሰጥቶ አይፈጽምን ብሎ ይናገራል። አሜን። እግዚአብሔር የተናገረውን ቃል የሚፈጽም አምላክ ነው። ክብር ለኢየሱስ ይሆን ለዚህ ነው በመዝሙር 145 ላይ ቁጥር 13 ላይ እግዚአብሔር ቃሉን ሁሉ ይጠብቃል ይላል ክብር ለኢየሱስ ይሆን ለዚህ ነው አብርሃም እግዚአብሔር አብርሃም ልጅ ሳይኖረው ልጅ እንደሚሰጠው ተናገረው ከዛ በኋላ እግዚአብሔር ደግሞ ለቃሉ ታማኝ ስለሆነ እግዚአብሔር ለአብርሃም የተናገረውን ቃል ፈጸመለት ክብር ለኢየሱስ ሲሆን እግዚአብሔር ታማኝ ነው ስንል ቃሉን የሚፈጽም ማለታችን ነው ኢየሱስ ጌታ ነው። ሌላ ተጨማሪ ጥቅስ እናንተ ገብታችሁ አንብቡት፣ ኢሳያስ 55 ቁጥር 11 ማንበብ ትችላላችሁ። ክብር ለኢየሱስ ሲሆን ስለዚህ እግዚአብሔር ታማኝ ነው ስንል ለተናገረው ቃል ወይ ደግሞ እግዚአብሔር ለገባልን ተስፋ ቃል ፈጻሚ አምላክ እንደሆነ ማወቅ አለብን። ዕብራውያን 10 ላይ ቁጥር 23 ላይ እግዚአብሔር ቃል ሲናገር የተስፋ ቃል የሰጠን ታማኝ ነው ይላል። ተስፋ ቃልን የሰጠ እግዚአብሔር ምንድን ነው ይላል? ታማኝ ነው፣ የሚፈጽም አምላክ ነው። ወገኖቼ ሰዎች ተስፋ ቃል ገብተው ላይፈጽሙ ይችላሉ። ሰዎች ተናገረው የተናገሩትን ነገር ሁሉ ላያደርጉት ይችላሉ። እግዚአብሔር ግን ሰው አይደለም፣ የተናገረውን ነገር የሚፈጽም አምላክ ነው። እግዚአብሔር ታማኝ ነው ስንል የተናገረውን ቃል የሚያደርግ ማለታችን ነው። እግዚአብሔር ዛሬ ምን ተናግሯቸዋል? ስለ እናንተ ስለ ልጆቻቸው፣ ስለ ትዳራቸው፣ ስለ ህይወታቸው፣ ስለ አገልግሎታቸው፣ ስለ ወደፊት ነገራቸው የገባላቸው ተስፋ ቃል ካለ እግዚአብሔር ታማኝ ነው። እግዚአብሔር የተናገረውን ነገር ይፈጽማል። ክብር ላይ ኢየሱስ ሲሆ ስለዚህ እግዚአብሔር ታማኝ ነው ስንል ቃሉን የሚፈጽም ማለታችን ነው አሜን እግዚአብሔር ይባር። ሁለተኛው እግዚአብሔር ታማኝ ነው ስንል እግዚአብሔር ታማኝ ነው ስንል ሁለተኛው ሁለተኛው በችግር ውስጥ የሚታይ ማለት ነው። ክብር ለኢየሱስ። ሲሆን በችግር ውስጥ አብሮ የሚሆን ማለት ነው። ማለት የእግዚአብሔር ታማኝነት በሰላም ጊዜ ብቻ ሳይሆን በመከራ በፈተና ጊዜ አብሮ የሚሆን ነው። ለዚህ ነው ኢሳያስ 43 ላይ ከአንድ እስከ ሶስት እንደዚህ ይላል። አሁንም ያዕቆብ ሆይ፣ አሁንም ያዕቆብ ሆይ፣ የፈጠረ እስራኤል ሆይ፣ የሰራ እግዚአብሔር እንዲህ ይላል ተበይቻለሁና አትፍራ፣ በስም ጠርቻሃለሁ፣ አንተ የእኔ ነህ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በወንዞች ውስጥ ባለፍክ ጊዜ አያሰጥምህም፣ በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉ አይፈጀልም። አምን አሜን። እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ ብሎ ይናገራል። እኔ ከማን ጋር ነኝ ያለ? ከአንተ ጋር ነኝ። በምን? በእሳት ውስጥ ባለፍክ ጊዜ በውሃ ውስጥ ባለፍ ወገኖች፣ በውሃ ውስጥ ማለፍ፣ ሰው በውሃ ውስጥ ማለፍ አይችልም፣ ያሰምጠዋል። ግን እግዚአብሔር ከእሱ ጋር ካለ ግን ማለፍ ይችላል። ማንኛውንም መከራ፣ በምንም በማንኛው አይነት ፈተና ውስጥ ብትሆኑ እግዚአብሔር ከእናንተ ጋር አለ። ለዚህ ነው መጽሐፍ ቅዱስ ሲናገር ዳንኤል በአንበሳ ጉድጓድ ውስጥ በገባ ጊዜ እግዚአብሔር ከእሱ ጋር ነበር። እግዚአብሔር ከጉድጓድ አወጣ። ሃሌሉያ አሜን። እግዚአብሔር ታማኝ ነው ስንል ወገኖቼ እግዚአብሔር ታማኝ ነው ስንል በችግር ውስጥ አብሮ የሚታይ ማለታችን ነው። እግዚአብሔር ታማኝ ስለሆነ ከማንኛውም መከራና ሐዘን እግዚአብሔር ያወጣል። ወገኖቼ ክብር ለኢየሱስ ይሁን። አስታውሳላቸው እነዛ በዳንኤል ምዕራፍ ሦስት ላይ እነ ሲራቅ ንሚሳቅ እና አብድናጎ ለቆመ ምስል አንሰግድም ብለው በእግዚአብሔር ታምነው የቆሙ ወጣቶች ላይ እግዚአብሔር ሶስተኛ ሰው ሆኖ በመካከላቸው ሆኖ ተገለጠ ክብር ለኢየሱስ ይሁን ከዳንኤል ጋር ነበረ እግዚአብሔር በዛ በ17 ዓመቱ ተስፋ ቃል የተሰጠው ዮሴፍ በዛ በሰው ሀገር በመከራ ውስጥ በሐሰት በተከሰሰ ሰዓት በእስር ቤት በተጣለ ሰዓት በወንድሞች በተገፉ ሰዓት እያንዳንዱ ክፍል ሲናገር እግዚአብሔር ከዮሴፍ ጋር ነበር ይላል በእስር ቤት እግዚአብሔር ከዮሴፍ ጋር ነበር። በጲጥፋራ ቤት እግዚአብሔር ከዮሴፍ ጋር ነበር። በገደሉ ሲገባ እግዚአብሔር ከዮሴፍ ጋር ነበር። በሐሰት ሲከሰስ እግዚአብሔር ከዮሴፍ ጋር ነበር ይላል መጽሐፍ ቅዱስ። ወገኖች እግዚአብሔር ታማኝ ነው ስንል በመከራ ሰዓት፣ በፈተና ሰዓት አብሮ የሚሆን ነው። ለዚህ ነው በውሃ ውስጥ ባለፍክ ጊዜ፣ በእሳት ውስጥ ባለፍክ ጊዜ እኔ አምላክ እግዚአብሔር ካንተ ጋር ነኝ። እግዚአብሔር በሰላሙ ጊዜ ብቻ ሳይሆን በምታልፉበት ነገር ሁሉ እግዚአብሔር ከእናንተ ጋር ነው። እግዚአብሔር ይመስገን። እግዚአብሔር ታማኝ ነው ስንል ሁለተኛው በዚህ ነገር መረዳት አለብን። አሜን። ክብር ለየሱስ። ሲሆን እግዚአብሔር ታማኝ አምላክን ነው። ሃሌሉያ። ሶስተኛው እግዚአብሔር ታማኝ ነው ስንል ምን ማለታችን ነው? እግዚአብሔር ታማኝ ነው ስንል በምህረቱ በይቅርታ በመስጠት እግዚአብሔር ታማኝ ነው። አሜን ይቅርታን በመስጠት ምህረትን በማድረግ እግዚአብሔር የወደቁትን በማንሳት በደግሞ አንጽቶ ቀድሶ እንደግና በማንሳት እግዚአብሔር ታማኝ አምላክ ነው። ለዚህ ነው አንደኛ ዮሐንስ ላይ አንደኛ ዮሐንስ ምራፍ አንድ ላይ ቁጥር ዘጠኝ ላይ የእግዚአብሔር ቃል እንደዚህ ይላል እንደዚህ ይላል ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከዐመፅ ሁሉ ሊያነፃን እርሱ ታማኝና ጻድቅ ነው ይላል። ሃሌሉያ አሜን ኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከነፃ ሁሉ ሊያነፃ እርሱ ታማኝና ጻድቅ ነው ይላል መጽሐፍ ቅዱስ እሱ ታማኝና ምንድን ነው ጻድቅ ነው ኃጢአታችን ብንናዘዝ ስህተታችንን አውቀን በቤቱ ስንሆን እግዚአብሔር በደሙ አጥቦ ያነፃ ይቅር ይላል በቃ በቃ በምንም አይነት ውድቀት ውስጥ ብትሆኑ እግዚአብሔር ታማኝ ነው። እግዚአብሔር ያነሳቸዋል። እናንተ ብቻ ኑ ወደሱ ወገኖቼ፣ ኑ ወደሱ መራቂያ የለባቸው። በእውነተኛ ንስሐ ወደሱ በቀረበን ቁጥር፣ በእውነተኛ ጸጸት በሱ ውስጥ በቀረበን ቁጥር እግዚአብሔር እንደገና በማንሳት እግዚአብሔር እንደገና ምሕረትን በመስጠት እግዚአብሔር ታማኝ አምላክና ስለዚህ እግዚአብሔር ታማኝ ነው ስንል ምህረትን የሚያርግ ይቅር የሚል አምላክን ነው። ክብር ላይ ኢየሱስ። ዛሬ በምን ውስጥ ነው ያላቸሁት ወገኖች? በምን በስተት መንገድ ውስጥ እንኳ ብትሆኑ በምንም ድካም ውስጥ ብትሆኑ፣ ኑ ወደዚህ ጌታ፣ ኑ ወደዚህ ታማኝ ጌታ። ደግሞ ያነሳል። እግዚአብሔር ደግሞ ምህረትን ይሰጣል። እግዚአብሔር እግዚአብሔር የእንደገና አምላክን ነው። ክብር ላይ ሲሆን፣ አሜን ሃሌሉያ። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከመፃ ሁሉ ሊያነፃ የታመነ ጻድቅ ነው እግዚአብሔር። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ታማኝ ነው ስንል ሶስተኛው፣ ምህረትን የሚሰጥ ይቅርታን የሚያደርግ እንደገና የሚያነሳ የሚራራ ደግሞ የሚያቆም ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር የምህረት አምላክ ነው። እግዚአብሔር የይቅርታ አምላክ ነው ወገኖቼ ኖ ለዚህ ነው መጽሐፍ ቅዱስ ሲናገር ኃጢአታችን ከሱ በኋላ ጣልልን ይላል። ወደ እግዚአብሔር ለሚመለስ ሰው እግዚአብሔር በቃ ኃጢአቱን ሁሉ ደግሞ ላያስብ እግዚአብሔር ያስወግደዋል። ወገኖች፣ ኢየሱስ ጌታ ነው። ዛሬ ንስሐ እንኳ ገብታችሁ በደሙ እንኳ ታጥባችሁ ከእግዚአብሔር ምህረት እንደተቀበላችሁ አውቃችሁ፣ ነገር ግን ጠላት እየከሰሳችሁ ላላችሁ ሰዎች ወገኖች፣ የሰይጣንን ድምፅ አትስሙት። ለዚህ ነው የእግዚአብሔር ቃል ሲናገር እግዚአብሔር ኃጢአታችንና ኃጢአትና በደልን ሁሉ ደግሞ አያስብም ይላል። በእግዚአብሔር ፊት የተናዘዝነውን ኃጢአት እግዚአብሔር በደሙ ያጠበን ነገራችን በሙሉ ወገኖች፣ የሚያሳስብ አንደኛው ሴጣን ነው፣ ሁለተኛ እናንተ ራሳችሁ ናቸው፣ ሶስተኛ ደግሞ ስሰሩ ያዩት ስትሰሩና ስታደርጉ ያዩ ሰዎች ሊሆኑ ይችላሉ። እግዚአብሔር ግን ደግሜ ግን አላስብም። እግዚአብሔር ደግሞ የሚያስብ አምላክ አይደለም። ወገኖቼ እግዚአብሔር የእንደገና አምላክ ነው። ስለዚህ እግዚአብሔር ታማኝ ነው ስንል ምሕረትና ይቅርታ የሚሰጥ ነው። ዛሬ በብዙ አይነት ድካም ውስጥ ያላችሁ ወገኖቼ ኑ ወደዛ በቃ ልቡን ወደ አባቱ እንደመለሰው እንደጠፋው ልጅ ዛሬ ልባችሁን ወደ እግዚአብሔር አርጉት። እግዚአብሔር ደግሞ ያነሳል። እግዚአብሔር ደግሞ ምሕረትን ይሰጣል። እግዚአብሔር ይባረክ። እግዚአብሔር ታማኝ አምላክ ነው። አራተኛው እግዚአብሔር ታማኝ ነው ስንል ታማኝ ነው ስንል በእኛ ላይ የጀመረው መልካም ስራ ይጨርሳል ማለት ነው። ወይም ደግሞ በእኛ ላይ የጀመረው መልካም ስራ እስኪጨርስ ድረስ ታማኝነቱን ያሳያል። እግዚአብሔር ይመስገን። እግዚአብሔር በእኛ ላይ የጀመረው ነገር አለ። ያንን እግዚአብሔር ሳይፈጽም እግዚአብሔር ወገኖች ወደኋላ ይ የእግዚአብሔር ቃል እንደዚህ ይላል። ፊልጵስዩስ ላይ ምዕራፍ አንድ ላይ ቁጥር ስድስት ላይ ሐዋርያ ጳውሎስ ለፊልጵስዩስ ሰዎች እንደዚህ አላቸው። ቁጥር ስድስት ላይ በእናንተ መልካምን ስራ የጀመረ ይላል እርሱ እስከ ክርስቶስ ኢየሱስ ቀን ድረስ ከፍጻሜው እንደሚያደርሰው እርግጠኛ ነኝ አላቸው። በእናንተ መልካም ስራ የተጀመረ ነገር አለ አላቸው። ያንን ደግሞ እግዚአብሔር እስከ መጨረሻው ድረስ ምን ያደርገዋል አለ? ያ ይፈጽመዋል አለ። ክብር ለኢየሱስ ሲሆን በእናንተ የተጀመረው ነገር የሚፈጽም ጌታ አለ። አሜን። እግዚአብሔር ታማኝ ነው። በእኛ ሕይወት ላይ የተጀመረ ነገር አለ። በእናንተ ሕይወት ላይ እግዚአብሔር የጀመረው ነገር አለ። ያንን እግዚአብሔር መንገድ ላይ አያቆመውም፣ መንገድ ላይ አትቆመውም። እግዚአብሔር ታማኝ አምላክ ነው። እግዚአብሔር እስከ ፍጻሜው ድረስ በእናንተ የተጀመረ በጎ ነገር፣ በእናንተ የተጀመረ መልካም ነገር ሁሉ እግዚአብሔር ያጠናቅቀዋል። ክብር ለኢየሱስ ሲሆን፣ እግዚአብሔር ታማኝ ነው ስንል ይሄ ነው የመጨረሻው። እግዚአብሔር ታማኝ ነው ስንል ወገኖቼ እግዚአብሔር የሚያበረታ ከክፉ ነገር ደግሞ ሁሉ የሚጠብቅ ማለታችን ነው። እግዚአብሔር ታማኝ ነው ስንል የሚያበረታ ደግሞ ከክፉ የሚጠብቅ ማለታችን ነው። ለዚህ ነው በሁለተኛ ተሰሎቄ ምዕራፍ ሶስት ላይ ቁጥር ሶስት ላይ የእግዚአብሔር ቃል እንደዚህ ይላል፣ ጌታ ግን ታማኝ ነው፣ እርሱም ያበረታቸዋል፣ ከክፉ ይጠብቃቸዋል ይላል። ክብር ለኢየሱስ ሲሆን እግዚአብሔር ታማኝ ነው ስንል ወገኖችን የሚያበረታ ማለት ነው። ስንደክም፣ ምን ማለት ነው? በብዙ አይነት ፈተና ሰው ሲያልፍ፣ በብዙ አይነት መከራ ሰው ሲያልፍ፣ በብዙ አይነት መንፈሳዊ ውጊያ ሲያልፍ ሰው፣ ወገኖችን በብዙ መንገድ ሊደክም ይችላል። ግን የሚያበረታ የታመነ አምላክ እግዚአብሔር አለ። ለዚህ ነው ጳውሎስ ምን አለ? ጌታ ግን ታማኝ ነው፣ እርሱም ያበረታቸዋል ከክፉም ይጠብቃቸዋል ይላል። ሃሌሉያ አሜን። እርሱ ምን ያደርጋቸዋል? ያበረታቸዋል። ከክፉ ምን ያደርጋቸዋል? ይጠብቃቸዋል። ዛሬ እግዚአብሔር ታማኝ ነው ስንል የሚያበረታ አምላክ ማለታችን ነው። ክብር ለኢየሱስ ሲሆን፣ ለዚህ ነው የእግዚአብሔር ቃል ሲናገር እግዚአብሔር በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ እንደ ንስር ይበራሉ ይሄዳሉ ይላል። ክብር ለኢየሱስ ሲሆን፣ ወገኖች እግዚአብሔር ያበረታል። ሃሌሉያ! እግዚአብሔር ያበረታናል። ዛሬ ለደከማችሁ ሰዎች ለእናንተ እናገራለሁ። እግዚአብሔር ያበረታችኋል። በጸሎት የደከማችሁ፣ በቃል የደከማችሁ፣ በቃ በእግዚአብሔር መንገድ መሄድ የደከማችሁ፣ ዛሬ ለእናንተ መልእክት አለኝ። እግዚአብሔር ያበረታችኋል። ለዚህ ነው ጌታ ታማኝ ነው፣ እርሱም ያበረታችኋል፣ ከክፉም ይጠብቃችኋል ይላል። ሃሌሉያ የደከማችሁ ሰዎች እግዚአብሔር ለእናንተ ታማኝ ነው። ዛሬ እግዚአብሔር ያበረታችኋል። የሚያበረታ ጸጋ ወደ እናንተ ይመጣል። የሚያበረታ መንፈስ ወደ እናንተ ይመጣል። የሚያበረታ ቃል ወደ እናንተ ይመጣል። የሚያበረታ ነገር ዛሬ በኢየሱስ ወደ እናንተ ይመጣል። እግዚአብሔር ታማኝ ነው ስንል የሚያበረታ ማለታችን ነው። ከክፉ ነገር ሁሉ ከምናየው፣ ከማናየው ነገር ሁሉ የሚጠብቅ ማለታችን ነው። ወገኖች እግዚአብሔር ታማኝ እግዚአብሔር እኛን በማበርታት እግዚአብሔር ታማኝ አምላክ ነው። እግዚአብሔር ያበረታቸዋል ደከምኩ ላላቸው ሰዎች እግዚአብሔር ታማኝ ነው። እግዚአብሔር ያበረታቸዋል። ክብር ለኢየሱስ። ሲሆን ይሄ ነው የእግዚአብሔር ታማኝነት። እግዚአብሔር ታማኝ ነው ስንል እነዚህ አምስት ነገሮችን አየን። አንደኛ፣ ቃሉን የሚፈጽም ማለታችን ነው። ሁለተኛ፣ እግዚአብሔር ታማኝ ነው ስንል በችግር ውስጥ በመከራ ውስጥ አብሮ የሚሆን በእሳት ውስጥ ባለፍ ጊዜ በውሃ ውስጥ ባለፍ ጊዜ እኔ ከአንተ ጋር ነኝ ያለ ጌታ በሰላሙ ጊዜ ብቻ ሳይሆን በዚህ ውስጥ ሁሉ ከዮሴፍ ጋር እንደነበር ከነ ዳንኤል ጋር እንደነበር ከሲራቅ ከሚሳቅ ከአብድናጎም ጋር እንደነበር፣ ሃሌሉያ ወገኖች፣ እግዚአብሔር በፈተናቸውና በመከራቸው ውስጥ ሁሉ አብሯቸው ነው የሚሆነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉ ያወጣቸዋል ይላል። እግዚአብሔር ይመስገን ሃሌሉያ። በመከራች ውስጥ አትቆየ። በችግራች ውስጥ አትቆየ። በፈተና ውስጥ አትቆየ። ሃሌሉያ። ያ ማለፊያቸውን ነው። አሜን። ሁለተኛው እሱ ነው። ሶስተኛው እግዚአብሔር ታማኝ ነው ስንል ምሕረትን ይቅርታን የሚሰጥ ነው ብለን አይተናል። አራተኛ እግዚአብሔር ታማኝ ነው ስንል በእኛ ላይ የጀመረውን ስራ የሚጨርስ አምላክ ነው። አሜን። አምስተኛውና መጨረሻ ምንድነው ያለው? እግዚአብሔር ታማኝ ነው ስንል ስንደክም የሚያበረታልና ከክፉ የሚጠብቅ ነው ብለናል። እግዚአብሔር ይመስገን። ስለዚህ እግዚአብሔር ታማኝ ነው ካልን ከኔና ከእናንተ ምን ይጠበቃል? እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ስለሆነ እኛ እኛስ ምን እናድርግ? እኛ ምን እናድርግ ከተባለ እነዚህ ሶስት ነገሮችን ተናግሬ ጨርሳለሁ። አንደኛ አለ መፍራት አለመፍራት አለመፍራት ቅድም ኢሳያስ 43 ላይ ቅድም እንዳነበቡ ነው በወስ ባለፍክ ጊዜ በእሳት ውስጥ ባለፍክ ጊዜ እኔ ከአንተ ጋር ነኝና ምን አትበል አትፍራ ይላል እግዚአብሔር ይመስገን ወገኖች እግዚአብሔር ታማኝ ስለሆነ አብሯቸው ስላለ አትፍሩ አትፍሩ ዛሬ የሚያስፈራራችሁ ነገር ጉልበት የለው አቅም የለው ተስፋ ይላል መጽሐፍ ቅዱስ። ለዚህ ነው ሐዋርያ ጳውሎስ ለዚያ ነው ወጣቱ ለጢሞቴዎስ የነገረው ነገር ይሄ ነው። እግዚአብሔር አለ የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል ወገኖች፣ እግዚአብሔር ከእናንተ ጋር አለ አትፍሩ። ነገር ስታስቡ አትፍሩ። ዙሪያችሁን ስታየው አትፍሩ። ሴጣን በሚያመጣው ድምፅ አትፍሩ። ስለዚህ እግዚአብሔር ታማኝ ነው ካልን ከኛ የሚጠበቀው ነገር አንደኛው ምንድነው ካልን ወገኖች አለመፍራት ነው። አለመፍራት ሁለተኛው እግዚአብሔር ታማኝ ነው ካልን ከኔና ከእናንተ የሚጠበቀው በእግዚአብሔር መታመንና ታማኝ ለሆነው ጌታ ታማኝ መሆን። አሜን። በእግዚአብሔር መታመን፣ በእግዚአብሔር መታመን አለብን ወገኖች። እግዚአብሔር ታማኝ ነው ካልን በእግዚአብሔር ልንታመን ይገባል በእግዚአብሔር ልንታመን ይገባል። ሰዎች ዛሬ የሚታመኑበት ነገር ብዙ ነገር አለ። በእውቀታቸው ይታመናሉ፣ በገንዘባቸው ይታመናሉ፣ በሰው ይታመናሉ፣ በገዥ ይታመን፣ በብዙ ነገር ይታ ያ ግን ዘላቂ ነገር ግን የሚያመጣ አይደለም ወገኖች፣ ያ ጊዜያዊ ነገር ነው። እስከ መጨረሻው ታማኝ እግዚአብሔር ብቻ ነው ወገኖች። በሰው የሚታመን በስጋ ልባሽ የሚታመን የተረገበ ይሁን መጽሐፍ ቅዱስ በእግዚአብሔር የሚታመን ግን ይላል መጽሐፍ ቅዱስ ይለመልማል፣ በረሃብ ዘመን ጠግበው ይኖራል ወገኖች። በእግዚአብሔር ታመኑ፣ በእግዚአብሔር እንታመን። ያ ብቻ አይደለም፣ እግዚአብሔር ታማኝ ስለሆነ ታማኝ እንሆን። ዮሴፍ በቤት ፋራ ለቤት የፋራ ታማኝ ነበር፣ እንዲሁ ደግሞ ለእግዚአብሔር ታማኝ ነበር። ለዚህ ነው የተናገረው ይህንን ኃጢአት በእግዚአብሔር ፊት አልሰራም ሲል የእግዚአብሔር ታማኝነቱን ያሳያል ወገኖች። አንዳንድ ጊዜ ለብዙ ነገሮች ለዚህ ለጊዜያዊ ነገር ታማኝ ነን። ለእግዚአብሔር ግን ታማኝ ማንሆንበት ጊዜ አለ። ለአገልግሎት ታማኝ ነው፣ ለእግዚአብሔር ግን ታማኝ አለ። ለስራችን ታማኝ ነው፣ ለእግዚአብሔር ግን ታማኝ አለ ነው። ወገኖች እግዚአብሔር ታማኝ ነው ካለ በሁሉ አቅጣጫ እኛም ታማኝ መሆን አለብን። ሃሌሉያ። እዮብ ለእግዚአብሔር ታማኝ ነበረ ወገኖች። እዮብ ቢገለኝንም እንኳ እሱ ምን አርጋል እጠብቀዋለሁ አሉ። አሜን። እግዚአብሔርን ጠብቀዋል። ታማኝነቱን አሳየ። ክፉ መካሪ ወዳጆች በዙሪያ በነበሩ ሰዓት ታማኝነቱን ያሳየ ሰው ነው። ይኸው በዛ መከራ ውስጥ በዛ ስቃይ ውስጥ ሁሉ ቢገድለኝም እንኳ እሱን እጠብቃለሁ ብሎ የእግዚአብሔር ታማኝነቱን ያሳየ ሰው ነው። ታላቅ የእግዚአብሔር ሰው ነው ወገኖች። እግዚአብሔር ታማኝ ነው ካለን፣ በእግዚአብሔር እንታመን። እግዚአብሔር ታማኝ ነው ካለን፣ እኔና እናንተ ደግሞ ለእግዚአብሔር ታማኝ ነው ታማኝ መሆን። አሜን። ሶስተኛው እግዚአብሔር ታማኝ ነው ካልን ወገኖች የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስ እናስበው። የእግዚአብሔር ቃል እንደዚህ ይላል ዕብራውያን ምዕራፍ 12 ላይ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲሁ ባለ መቃወም የጸናውን አስቦት ይላል። የጸናውን በመከራ በዛ ሁሉ ፈተና የጸናውን ክርስቶስ ምናምን አስቦት የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስን ማሰብ ወገኖች፣ እግዚአብሔር ታማኝ ነው ስንል ወገኖች ክርስቶስን ማሰብ አለበት። ክብር ለኢየሱስ። ከኔና ከእናንተ የሚጠበቀው ይሄ ነው። እግዚአብሔር ታማኝ ነው ስንል መፍራት የለብንም። እግዚአብሔር ታማኝ ነው ካልን ወገኖች በእግዚአብሔር መታመን ታማኝ ለሆነው ጌታ ታማኝ እንሆን። እንደገና ደግሞ የእምነታችን ጀማሪና ፈጻሚ የሆነው ክርስቶስን ምን እናድርገው? እናስበው። አስቡት ስለሚል ክብር ላይ የሱስ ሲሆን እግዚአብሔር ታማኝ ነው። ዛሬ መልእክት ይሄ ነው ወገኖች እግዚአብሔር ለልጆቻችሁ ታማኝ ነው፣ ለስራችሁ ታማኝ ነው፣ ለትዳራችሁ ታማኝ ነው። እግዚአብሔር ታማኝ ነው ለሁሉ ነገራችሁ እግዚአብሔር ታማኝ ነው። እንጸልይ። ክብር ለኢየሱስ ይሁን። ቅዱስ አባትና አምላክ ሆይ እናመሰግናለን። ክብር ሁሉ ለአንተ። አንተ ታማኝ አምላክ ነህ። እናመሰግናለን። ታማኝ የተናገርከውን ቃል በመፈጸም ታማኝነትህን አሳይተናል። እናመሰግናለን። እግዚአብሔር በፈተና ውስጥ ስናርፍ አንተ ከኛ ጋር እንዳለን በታማኝነትህ አሳይተናል። እናመሰግናለን። እግዚአብሔር ሆይ ምህረትን በመስጠት ይቅርታን በመስጠት ታማኝነትን አይተናል። ስምህ ይባረክ። እግዚአብሔር ሆይ ታማኝነትን እኛ ስንደክም ስታበረታን አይተናል። እናመሰግናለን። ክብር ሁሉ ለአንተ ይሆን አባቶይ በጌታ በኢየሱስ ክርስቶስ ዛሬ ጌታ ሆይ ጌታዊ በብዙ ድካም ውስጥ ላሉት በብዙ ፈተና ውስጥ በብዙ መከራ ውስጥ በብዙ ጭንቀት ውስጥ ላሉት ወገኖች የጸለያለሁ። ታማኝ የሆንከው ጌታ በኢየሱስ ስም ካሉበት ነገር እንድታወጣቸው እጸለያለሁ። የጻድቃን መከራቸው ብዙ ነው እግዚአብሔር ግን ከሁሉ ያወጣቸዋል ተብሎ ተጽፏል። ዳንኤልንም አወጣ፣ እነ ሲላቅ እነ ሚሳቅንም አወጣ፣ እነ ጳውሎስንን አወጣ፣ እነ ዮሴፍን አወጣ። እግዚአብሔር ሆይ በጌታ በኢየሱስ ስም አሁን ካሉበት መተና አሁን ካሉበት መከራ አሁን ካሉበት ሐዘን አሁን ካሉበት እግዚአብሔር በሽታ አሁን ካሉበት እግዚአብሔር ሆይ የተጫለመ መንገድ ውስጥ ያሉ በኢየሱስ ስም ታማኝ የሆንከው ጌታ አሁን ከዚህ ነገር እንድታወጣቸው ጸለያለሁ። በጌታ በኢየሱስ ስም ታማኝ የሆንከው ጌታ መንጭቀህ እንድታወጣቸው ጸለያለሁ። አባቶይ ታማኝነትህ በትዳራቸው ላይ ይገለጥ። ታማኝነት በስራቸው ላይ ይገለጥ። ታማኝነት በልጆቻቸው ላይ ይታይ። ታማኝነት የተናገርካቸውን ቃል በመፈጸም እንድታሳያቸው ጸልያለሁ። እግዚአብሔር ወይ ስምህ ይባረክ። በደሜ ይሸፈ ነው። በኢየሱስ ስም አሜን። እግዚአብሔር ይባርካቸው። ተባረኩ በኢየሱስ ስም።